ግንቦት 27 2017 ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው፣ በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የአማራ ፋኖ ኃይሎች በአራቱም አቅጣጫ ከአገዛዙ ጦር ጋር ከፍተኛ ተጋድሎም እያደረጉ መሆናቸው ተሰማ። በጎጃም አገዛዞም ወደ እነ ዘመነ ካሴ ቀጠና ሮኬት ማስወንጨፉ ተሰምተዋል። ከተተኮሱት ሮኬቶች መካከልም የተወሰኑት ራሱ የአገዛዙ ጦር ላይ መውደቃቸው ነው የተሰማው። በጎጃም በ107 ሮኬት በፔምፕ በመድፍና በዙ23 በተደረገ ውጊያም ያልተበገሩት የበላይ ዘለቀ ልጆች የአገዛዙን ጦር ድል ማድረጋቸውናም ከተሞችን ማስለቀቃቸው ተነግረዋል። ዝርዝር ዘገባ ይዘናል። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም ቃል አቀባይ በስልክ መስመር ዝርዝር መረጃም ይሰጠናል። በሌላ በኩል የምሬ ወዳጁ ጦርም አጭዶ እየከመረ ነው በራያ ቆቦ ግንባር አንድ የሰሜን ምስራቅ እዝ ኮሎኔል ሲቆስል በርካታ ወታደሮች ደግሞ መደምሰሳቸው ተሰምተዋል ለስምንት ሰዓታት በተደረገ ከባድ ውጊያም የፋኖ ኃይሎች የአገዛዙን ጦር ክፉኛ መተውታል ነው የተባለው ዝርዝር ይዘንበታል በጎንደርም እንዲሁ የቀለጠ ከባድ ውጊያም አሁን በዚህ ሰዓት እየተደረገ ነው ከአየር ማረፊያው አቅራቢያም በተደረገ ውጊያም የጎንደር ፋኖዎች የአገዛዙን ምሽግ አውድመውታል። በጎንደር እስር ቤቱ መሰበሩም ንጹሐንም መለቀቃቸው ተነግሯል። በጎንደር በርካታ ከተሞችም ነፃ ወጥተዋል። ዝርዝር ዘገባ ይዘናል። በሌላ በኩል የህክምና ባለሙያዎች ጠቅላይ ሚኒስትሩም ከማይወክሉን ግለሰቦች ጋር ውይይት ሊያደርግ ነው በማለት የጤና ባለሙያዎች ቅሬታቸውን አሰምተዋል። ብልጽግና ከታማኝ ካድሬዎቹ ጋር ዶክተሮች ናቸው በሚል ድራማ ሊሰራ መሆኑም ተጋልጧል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜናም ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ስ አብራችሁኝ ቆዩም በቅድሚያም። ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታቸውን አሰሙም። በርካታ ቀናት ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያዘም ጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆናቸው ታውቋል። ይሁንና እነዚህ ተወካይ ተብለው ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡ እየተዘጋጁ ያሉ ባለሙያዎች የአብዛኛውን የጤና ባለሙያ ጥያቄ የማያስተጋቡናም ለመንግስት ቅርብ ያላቸው ሆነ ተብሎም እየተመለመሉ መሆናቸውን ሚዲያችን የደረሰው ቅሬታም ያሳያል። ስብሰባው እየተዘጋጀ ያለው ከመላው ሀገሪቱ ከተወጣጡም የፓርቲ አባላት ከሆኑ ባለሙያዎች ጋር ነው። ይህ ደግሞ መላው የኢትዮጵያ ህዝብ ሊያውቀው ይገባል በማለት ለሚዲያችን አስተያየታቸውን የሰጡ አንድ የጤና ባለሙያ የእንቅስቃሴው አስተባባሪ ተናግረዋል። የኢትዮጵያ ጤና ባለሙያዎች ማህበር በቴሌግራም ቻነሉ ላይ ባደረገው ቃለመጠይቅ 94% የሚሆኑ ባለሙያዎች በቀጣይ ሊደረግ የታሰበው ስብሰባም እንደማይወክላቸው በምርጫቸው አሳይተዋል። እስከ መቼ በይስሙላም ስብሰባና ውይይት ህዝቡን ለመሸወድ ይሞከራል? ለማንኛውም ደህና ተከፍሎንና መሰረታዊ ነገር ተሟልቶልን ሳይሆን በብዙ የኢኮኖሚያዊ ሀሳብ ጭንቀት ውስጥም ሆነን ሳንታክት በፍቅር እያገለገልንህ ያለን ህዝብ ሆይ እውነታውን እወቅልን በማለት በዚሁ ዙሪያ መልእክታቸውንም አስተላልፈዋል። አክለውም በቀጣይ ቀናት ማንኛውም ከጤና ባለሙያ ጋር ተሰበሰ ሰብኩ ተብሎም የሚሰራ የሚዲያ ፕሮፖጋንዳ በሙሉም እውነተኛውን የተቸገረውን የራባውን ጥያቄም እየጠየቀ ያለውን የጤና ባለሙያ እንደማይወክል ህዝባችን እንዲያውቅልን እንፈልጋለን። እርካታ ምግብ አይሆንም። በችግራችን ጊዜ ለራሳችንም ለልጆቻችንም ሊደርስልን አልቻለም። የቤት ክራይ አይከፍልም፣ ከመታረዝ አያድንም። አድምጡን ስሙን። የኢትዮጵያ የጤና ባለሙያዎች ህብረት የቦርድ አባላት ጋር ብቻም ለመወያየት ፍቃደኛ ሆኖ ብለዋል። የብልጽግና ቅድ የራሱን ካድሬዎችና የፓርቲ አባላት ዶክተር ናቸው በማለት በመሰብሰብ ድራማ ሊሰራስቦ የነበረ ቢሆንም ጉዳዩ ከወዲሁ ተጋልጧል። አሁን በቀጥታ ከጦር ግንባር ወዳገኟቸው መረጃዎች አልፋለሁ። በራያ ቆቦ ግንባር አንድ የሰሜን ምስራቅ እዝ ኮሎኔል ሲቆስል በርካታ ወታደሮች ደግሞ መደምሰሳቸው ተሰማ። በአፋባሃ የቤተ አማራ ቀጠና ልዩ ዘመቻ አሃድ ኮማንዶዎች ራያ ቆቦ ተኩሎች ዙሪያም አንድ ኮሎኔል በማኩሰልና በርካታ ዙፋኔ ጠባቂ ሰራዊቱን በመደምሰስ ታላቅ ድል አስመዝግበዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ህዝብ ግንኙነት መምሪያ ኃላፊ አርበኛም አበበ ፈንታው አስታውቋል። ምሽግ ለቆ መሐል የገባው የብልጽግና ኃይል እንደተለመደው ስንቅና ንብረት እንዳይደርሰው እንዲሁም ተጨማሪ ኃይል እንዳያገኝ ብሎም ወንዝ በመሄድ ውሃ እንዳይቀዳ ጭምር በማድረግ መፈናፈኛ በማሳጣት ከቦ የመምታት ተጋድሎ ተጠናክሮ ቀጥሏል ሲሉም አርበኛ አበበ ፈንታው አስታውቀዋል። የቤት አማራዎቹ የልዩ ዘመቻ አናብስቶች ትላንት ንጋት አንድ ሰዓት ጀምሮም እስከ ቀን ስምንት ሰዓት በኋላ ተጋድሎም ከቆቦ ከተማ ተነስቶ በርካታ እግረኛ ኃይልና በብረት ለበስናም ዙ 23 ታጅቦ በሶስት አቅጣጫ ስንቅና ንብረት ሲያጓጉዝ የነበረውን የብልጽግናን ኃይል በግድ በመቅረጫውና በጠበለት አንድ ለጊዜው ስሙ ያልታወቀ ኮሎኔል በማክሰልና በርካታ ኃይሉን በመረምረም ሞትና ቁስለኛውን እንዲታቀፍ አድርገነዋል ሲሉም ያለው ኃይሎች አስታውቀዋል። በዚህ የተጋድሎ በርካታ ዙፋን ጠባቂ ሰራዊት የተመታበት የብልጽግና ኃይል ከቆቦ ከተማ አቅራቢያም ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ከ20 በላይ ቅንቡላ ንጹሐንን ኢላማ አድርጎም በማስወንጨፍ በሰው ሕይወት ላይ ጉዳትም አድርሷል። ወደ ጎጃም አልፋለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም መቀጠናም የ24 ሰዓት አበይት እውነቶች ደርሰውናል፣ እነሆም እንደሚከተለው አቀርባቸዋለሁ። ይህ አውደ ውጊያ ውሎች በላይ ዘለቀ ስምንተኛ ክፍለ ጦር ዛምብረሃ ብርጌድና ደባይ ጮቄ ብርጌድ ፋኖዎች ደፈጣ በመጣል መከላከያውን እርስ በእርሱም ሲያታኩሱት አምሽተዋል። የአገዛዙ የብርሃኑ ጁላ ሰራዊት ከደጀን ወረዳ የትኖር በመነሳት በደቤት አቅጣጫም በኩል ወደ ቆየ ከተማ እየተንቀሳቀሰ ባለበት ሰዓት ጀግኖቹ የዛም በረሃ ብርጌድና ደባይ ጮቄ ብርጌድ በደጀን ወረዳ ጥራጭናም እንጅማ አካባቢም ጀባ ሚካኤል ላይ ደፈጣ በመጣል የተኩስ ሮምታ በመክፈት የአገዛዙን ኃይል በመደምሰስ እግሪያው ጪን ብሎ እንዲፈረጥጥም አድርገውታል። የአገዛዙ ኃይል በጀባ ሚካኤል ከሚባል ጫካ በመግባት ራሱን ለመከላከል ሙከራም አድርጓል። በዚህ ደፈጣ ውጊያም 13 የብልጽግና ኃይል ሲደመሰሱ ሁለቱ ደግሞም ቁስለኛ መሆና ቸው ነው የተረጋገጠው። በሌላ ግንባር ደግሞ ቀኝ ጌታ ወፍቴ የንጉስ ስድስተኛ ክፍለ ጦር የስናን አባ ጅሜን ብርጌድና ንጉስ ተክለ ሃይማኖት ብርጌድ በጋራ በመሆን ታላቅ ድልን ተቀዳጅተዋል ተዋል። በትላንትናው ዕለት ሬሽን ለመቀበል ከደብረ ማርቆስ ረቡዕ ገበያ ከተማም የመጣው የብልጽግና ኃይል አናብስቱ የስናን አባ ጅሜን የንጉስ ተክለ ሃይማኖት ብርጌድ ፋኖዎች የደማን መገንጠያ ላይ በመጠበቅ በጥይት አረር ሲቆሉትም አርፍደዋል። ውጊያው ከ12 ሰዓት እስከ 8 ሰዓት ሰዓት የቆየ ሲሆን ብውጊያው 107 ሮኬት በተባለ መሳሪያም ፔምፕ መድፍና ብዙ 23 የታገዘ ቢሆንም የፋኖ ኃይሎች ግን ከስሩ በመግባት ሬሳውንና ቁስለኛውን አስታክፈውታል። በሚገርም ሁኔታም ከራሱ ከብልጽግና ኃይል በተወረወረ 107 ሮኬት በተባለ መሳሪያም ከ10 በላይ የብልጽግና ሰራዊት መደምሰሳቸው ነው የተነገረው። በዚህ ውጊያ በብልጽግና በኩል ከ29 በላይ ቆስለዋል። አንድ አይሱዚና ሁለት አምፖላንስም ቁስለኛ ጭነው ሲወጡ አይተዋል። ከአርባ ሰባት በላይ የብልጽግና ሰራዊትም ተደምስሷል። አንድ የሻምበል አዛዥም የተደመሰሰም ሲሆን፣ ስምንት ጥቁር ክላሽም ተማርኳል። ቁጥሩ ያልታወቀ የወገብ ትጥቅ ካዝናና በርካታ ተተኳሽ የተማረከ ሲሆን እስከ ቅርብ ሰዓት ድረስ የብልጽግና ኃይል አስከሬን ሲለቅም ማርፈዱ ነው የተነገረው። የብልጽግና ኃይል በገፍ እየከዳ የፋኖ ኃይሎችንም እየተቀላቀለ ነው። በሌላ በኩል የፋኖ ኃይሎች አሰልጥነውም እያስመረቁ ነው። ከነዚህ ጉዳዮች ጋር በተያዘ ዘም ፋኖ እስቲ በለው አለሙም፣ የጎጃም ፋኖ የህዝብ ግንኙነት ምክትል ኃላፊም ይህ አራት ሰዓት የጎጃም ቀጠና ውሎንና የተለያዩ መረጃዎችን ላያቀብለን በስልክ መስመር ላይ ይገኛል። አድምጠነው እንመለስ። በዛሬ ሁለት ዓመተ ምህረት በጎጃም ምድር የተደረጉ ጀብዶች አሉ። የመጀመሪያው የአውደ ውጊያ ውሎችን ስቀጥል በላይ ዘለቀ ስምንተኛ ክፍለ ጦር በዛሃምብራ ብርጌድና በደባ የጮቄ ብርጌድ ፋኖዎች ደፈጣ በመጣል መከላከያን እርስ በርሱ ሲያታኩሱት ውለዋል። የአገዛዙ የብርሃኑ ጁላ ሰራዊት ከደጀን ወረዳ የትኖራ ከተማ በመነሳት በደቤት ቤት አቅጣጫ በኩል ወደ ቁይ ከተማ እየተንቀሳቀሰ ባለበት ሰዓት ጀግኖቹ የዛምብራ ብርጌድና የደባይ ጮቄ ብርጌድ በደጀን ወረዳ ጥርጭ በሚባልና እናጅማ አካባቢ ጃማ ሚካኤል ላይ ደፈጣ በመጣል የተኩስ ርምታ በመክፈት ያገዛዙ ኃይል በደመነፍስ ግሪያ ውጭኝ ብሎ እንዲፈረጥጥ አድርገውታል። የአገዛዙ ኃይል በጃባ ሚካኤል ከሚባል ጫካ በመግባት ራሱን የመከላከል ስራ ቢሰራም ጀግኖቹ ባለበት በመግባት ትችለዋል። ሁለተኛ ቀንጌታ የፍትሀ ንጉሴ ስድስተኛ ክፍለ ጦር ላይ እየተደረገ ውጊያለ የስናን ህዝብ የስናን አባጅሜ ብርጌድ እና የንጉሥ ተክል ሃይማኖት ብርጌድ በጋራ በመሆን ታላቅ ጀብዱ ፈጽመዋል። ማለትም ግንቦት 26 2017 ዓ ም ሬሽን ለማቀበል ከደብረ ማርቆስና ከረቡ ገቢያ ከተማ የወጣውን ኢትዮጵያዊ ሰራዊት አናብስቱ የስናን አባጅሜ እና የንጉሥ ተክል ሃይማኖት ብርጌድ ፋኖዎች የደማን መገንጠያ ላይ በመጠበቅ አረር ሲቆሉት ውለዋል። ውጊያው በጣም ከፍተኛ ሰዓታትን የፈጀ ውጊያ ነው። ከ12 ሰዓት እስከ 8 ሰዓት የቆየ ሲሆን በውጊያውም 17 ሮኬት ፒምፒ መድፍና ዙ 23 የታገዘ ውጊያ አድርጓል። ቢሆንም ጀግኖች ፋኖቻችን ከስሩ በመግባት ለእኛውን ሲያስታቅፉት ውለዋል። በሚገርም ሁኔታ ከራሱ በተወረወረ መቶ ሰባት ሮኬት ከ ከአስር በላይ የወራሪው ሰራዊት ወድሟል። ማለትም በራሱ ራሱን ወግቷል ማለት ነው። ሮኬቱን ሲተኩስ ራሱ ላይ አርፎ ከ ከአስር በላይ የወራሪው ሰራዊት ሬሳ ሬሳ ሲሆን ውሏል። ዛሬ በዚህ ውጊያ በአጠቃላይ ከሀያ ዘጠኝ በላይ ቁስለኛ ማድረግ ሲቻል ከአርባ ሰባት በላይ መደፈ ተችሏል። አንድ ሻምበል አዛዥ መደፈ ተችሏል። የተማረኩ ደግሞ ስምንት ጥቁር ክላሾችን መማረክ ችለናል። ቁጥሩ ያልታወቀ የወገብ ትጥቅና ካዝና በርካታ ትትኳሽ የተማረከ ሲሆን እስከ ቅርብ ሰዓት ድረስ ጠላት አስከሬኑን መልቀም አልችል ብሎ በማህበረሰብ ሲቀበር አይተናል። አንደኛ ከፉል ቤትና ከእንጀራ ቤት እየሰበሰበ የሰለጠነው የብርሃኑ ጁላ ሰራዊት አላማ የለሽ ሰራዊት ሀሳብ የለሽ ሰራዊት ስለገነባ በአላማ ኮዝ የታጠቀ ሰራዊት ስላልሆነ ዘጊቶም ቢሆን የእኛን ፋኖ የፋኖን አላማ የገባው በመሆኑ በዛሬው እለት ስድስት የመከላከያ አባላት አንድ ስናይፐር እና አምስት ክላሽ ከነሙሉ ተተኳሹ በመያዝ የአብራጅት ብርጌድን ሰባተኛ ክፍለ ጦር መቀላቀል ችለዋል። ይህ ሰባተኛ ክፍለ ጦር እንግዲህ የሚንቀሳቀስባቸው አካባቢዎች ሉማሜ፣ የተርላ ጓሉ፣ አገር አምበር የጁቤ እና የቦቅላ አካባቢ የሚንቀሳቀስ ነው። በዚህ አካባቢ እየተቀጠቀጠ ይገኛል። ይሄንን የተረዱ አካላትም ስድስት መከላከያዎች አንድ ስናይፐር በመያዝ ፋኖን ተቀላቅለዋል። ሁለተኛ ሳሙኤል አወቀ ዘጠነኛ ክፍለ ጦር የተቀላቀሉ ሀይሎች አሉ ሶስት መከላከያ አባላት አንድ ብሬን እና ሁለት ክላሽንኮ በመያዝ ዘጠነኛ ሳሙኤል አወቅ ክፍለ ጦር መከላከል ችለዋል። ሌላው ግን አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነት ብርጌድን የተቀላቀሉ የምስራቅ ቅዝ አራተኛ ኮር ሰባ ስድስተኛ ክፍለ ጦር አንደኛ ለሙዲ ዘያድ የሚባል አራተኛ ሻለቃ የነበረ ሁለተኛ ቡተማ ከተማ የሚባል ሰባ ስድስተኛ ክፍለ ጦር እስታፍ የነበረ ሁለት ጥቁር ክላሾች፣ ሶስት ቦምብ፣ አምስት ካዘና ከነሙሉ ተተኳሽ የደረትና የወገብ ትጥቅ በመያዝ አለማየሁ ከቤ ሻለቃ ተቀላቅለዋል። በዚህ ሳምንት እንኳ የጁቤ ኮርክ ላይ ያስመረቅ ነው የሚታወቅ ነው እንዲሁም በተመሳሳይ አራተኛ ክፍለ ጦር ጃዊ መተከል ላይ ያስመረቅ ነው የሚታወስ ነው። በተመሳሳይ ሁለተኛ ክፍለ ጦር ላይ ያስመረቅ ነው የሚታወስ ነው። በዛሬው እለትም በቀኝ ጌታይፍታዊ ንጉስ የስድስተኛ ክፍለ ጦር የብርሀኛው ጅበላ ሙተራ ብርጌድ ለስድስት ወራት ያክል ያሰለጠናቸውን የኮማንዶ ሰልጣኞች በደማቅ ሁኔታ አስመርቋል። በዚህ የምረቃ ፕሮግራም ላይም የክፍለ ጦርና የእዝ አመራሮች በመገኘት የምረቃ ፕሮግራሙን አካሂደውታል። ወደ ጎንደር አልፋለሁ። አዲስ የተመሰረተው ዳግማዊ ቴዎድሮስ ኮር በተመሰረተም 12 ሰዓት ልዩነት በብልጽግና ኃይል ላይ ከባድ ጥቃት በመፈጸም ድል መቀዳጀቱ ተሰማም። አፋባሃ ጎንደር ቀጠና ዳግማዊ ቴዎድሮስ ኮር ንስር በለሳም ቅጣው እጅጉ ክፍለ ጦር በትናንትና ሁለት በምስራቅ በለሳ ወረዳ ጉሃላ ከተማም የመሸገውን የአክዛዞን ቡድን በማጥቃት ሰብአዊና ቁሳዊ ኪሳራም አድርሶበታል። የብልጽግና አድርባዩ የብአዴን ጉጀሌም ሙሉ በሙሉ የተወገደ ሲሆን የብርሃኑ ጁላ ጀሌዎችም ደግሞም ከሞት የተረፈው እግሬ አውጪኝ ብሎ መፈርጠጣቸው ነው የተነገረው። በጎንደር ጠንካራ ውጊያ እየተደረገ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ ኮር በጎንደር ኮማንዶ በላይ እየተሰኘም ኖስ ልዩ ኦፕሬሽንም ጀምረዋል። የዘመቻ ቋራ ቃል ኪዳን አካል የሆነ ኖስ ልዩ ኦፕሬሽን ነው እየተደረገ ያለው። የአፋ ባሃ ጎንደር ቀጠና ዳግማዊ ቴዎድሮስ ኮር የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ፣ የቃኛው ብርጌድ፣ የአጼ ፋሲለደስ ብርጌዶች በጥምረት ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያን በማድረግ የብልጽግናን ምሽግ እየሰበሩትም እየገሰገሱ ነው። መረጃዎች እስከ ደረሰበት ሰዓት ብልጽግና ሰብዓዊና ቁሳዊ ኪሳራም የደረሰበት ሲሆን፣ በከተማዋ በጥብቅ ጥበቃ ስር የሚገኘው የአገዛዙ ሾመኛም እየራደ ይገኛል። በጎንደር ከተማ ደቡባዊ አቅጣጫ የአጼ ቴዎድሮስ አውሮፕላን ማረፊያም ብርሃን የተባለ የብልጽግና ምሽግን በማፍረስ በጥልቀት ለመግባት እየተዋጌ የሚገኘው የአፋባሃ ጎንደር ቀጠናም ዳግማዊ ቴድሮስ ኮር የታደሉ ብርሃን አካል ብርጌዶች ናቸውም ተብለዋል። በዚህ የጎንደር ከተማ እየተደረገ በሚገኘው ተጋድሎም የሆዴድ ብልጽግና ጨፍጫፊ ታጣቂ በጀግናው ሰራዊታችን ብርቱ ክንድ እየተደቆሰም ይገኛል ሲሉም የፋኖ ኃይሎች አስታውቀዋል። በጎንደር ዙሪያ ወረዳም አዳሩን ማክሰኝ ከተማን የብልጽግና ኃይልን ድምስ ም ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያም በመስበር ከሰባ በላይ የግፍ እስረኞችን ማስለቀቅ የቻለው የአፋ ባሃ ጎንደር ቀጠና የዳግማዊ ቴድሮስ ኮር የጥቁር አንበሳ ክፍለ ጦር ነው። አሁንም ከተማዋን በመቆጣጠር ቀሪ ተልእኮቹን በመፈጸም ላይ የሚገኝ ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደም ስኬታማ ኦፕሬሽን ነውም ተብሏል። የንስር በለሳ ቅጣው እጅጉ ክፍለ ጦር አሃዶችም ተሳታፊ ናቸው ተብሏል። የዳግማዊ ቴድሮስ አምስተኛ ኮር የመብረቅና ቀጣ ፋንዬ ውቤም ክፍለ ጦሮች በደቡብ ጎንደር ዞን የሊቦ ከመከም ወረዳም፣ አዲስ ዘመን ከተማ ዘልቀው በመግባት በከተማዋ የመሸገውን የብልጽግናን ሰራዊት እየገረፉትም ይገኛሉ። በሁሉም ግንባሮችም ውጊያው ተፋፍሞ ቀጥሏል። እየተደረገ የሚገኘው ኦፕሬሽን ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች ላይ የሚደረግ በመሆናቸው ህብረተሰቡ በከተማውና ጥቁር አስፓልት መንገዶች ጥንቃቄ እንዲያደርግም መልእክት ተላልፏል። አገዛዞ አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ ሻጥሮች፣ አስገዳጅ ሰልፎችንና የአደባባይ ትርኢቶች የማያቆም ከሆነ ህዝባችንን ከእንግድት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃም አጠናክረን የምንቀጥል ይሆናል ሲሉም የፋኖ ኃይሎች አስታውቀዋል። መሳይ መኮንን ከዚህ ጉዳዮች ጋር በተያያዘ በተለይ በጎንደር ከተማ እየተደረጉ ካሉ ውጊያዎች ጋር በተያያዘ ከአርበኛ ዮሐንስ ንጉሱ ጋር ቆይታ አድርጓል። ሁለቱ ያደረጉትን ቆይታ አድምጠን የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነና ሌሎች ባለስልጣናት ጎንደር ከተማ ይገኛሉ። ልዩ ኦፕሬሽኑ ከነዚህ ባለስልጣናት ጉብኝት ጋር ተያይዞ ለአገዛዙ የድጋፍ ሰልፍ እየተዘጋጀ መሆኑ መረጃው የደረሰው የአማራ ፋኖ ብሔራዊ ኃይል እርምጃ ለመውሰድ ልዩ ኦፕሬሽን ማሰማራቱ ነው የተገለጸው። የፋኖ ኃይል ማክሰኝት ከተማም ዘልቆ ገብቷል። ፖሊስ ጣቢያውን በመስበር በፖለቲካና በማንነታቸው ምክንያት የታሰሩትን ከ በላይ እስረኞች ማስለቀቁን የዝግኝነት ክፍል ኃላፊው አርበኛ ዮሐንስ ንጉሱ ገልጾልናል። ውጊያ ላይ እያለ አግኝቸው ነበረ። አርበኛ ዮሐንስ ንጉሱ፣ አሁን ውጊያ ላይ እያላችሁ ነው? ያገኘው ምን ላይ ነው? እስቲ በምን ሁኔታ ነው? በአሁን ሰዓት ውጊያውን እያደረጋችሁ ያላችሁት ጎንደር ከተማ እንደሆነ ነው የሰማ ነው መሳይ። በአሁኑ ሰዓት የዘመቻ ቋራ ቃል ኪዳን አካል የሆነ ልዩ ኦፕሬሽን በኮማንዶ በላይ ተሰይሞ ልዩ ኦፕሬሽን እየተካሄደ ነው የሚገኘው። በዚህ ኦፕሬሽን የጎንደር ከተማን በሁለት አቅጣጫ፣ ደቡባዊና ምስራቃዊ አቅጣጫ እንደዚሁም ደግሞ ጎንደር ዙሪያ ወረዳ ዋና ከተማ የሆነችውን ማክሰኝት ከተማን ዘርቆ መግባት እንደዚሁም ደግሞ ሊቦ ከምከም ወረዳ አዲ ዘመን ከተማን በተመሳሳይ ዘልቀን ሰብረን በመግባት ብርቱ አውደ ውጊያዎች እያደረግን ነው የምንገኘው። መሳይ፣ ጎንደር ከተማ ነው ዙሪያው ያሉትንም አካባቢ ውስጥ ጭምር ውጊያ እየተደረገ እንዳለ ነው ከመረጃው የተረዳሁት። ውጊያው በምን ደረጃ ላይ ይገኛል? ከአገዛዙ በኩል የገጠማችሁ የመልስ ውጊያ አለ ወይ? በምን ሁኔታ ነው በአጠቃላይ ውጊያው እየተካሄደ ያለው? በጎንደር ምስራቃዊ አቅጣጫ የጎንደር በጋሻ አካል የሆኑ ብርጌዶችን ተሰልፈው ውጊያዎች እያደረግን ነው የምንገኘው በተለይም በፈንጠር በአንገረ ማረሚያ ቤት የሚባለው አራዳ ክፍለ ከተማ አካል በሆነው ማለት ነው ውጊያዎች እየተደረጉ ነው የሚገኙት። የጠላት ኃይል አንድ ሁለት ምሽጎች ላይ መከላከል ሞክሮ የነበረ ቢሆንም ሳይቋቋም ቀርቶ ምሽጎች ተሰብረ ወደኋላ ፈግፍጎ ወደ ከተማው ዘልቀን እየገባን ውጊያዎችን እያደረግን ነው የምንገኘው። በሌላኛው አቅጣጫ በጎንደር አጼ ቴዎድሮስ አየር ማረፊያ አቅራቢያ ብርሃላ በሚባል ምሽግ በጣም ቅርብ ርቀት ማለት ነው አራት ኪሎ ሜትር ከኤርፖርት አራት ኪሎ ሜትር ርቀት ውስጥ አውደ ውጊያዎች እያደረግን ነው። ይሄ ደግሞ የጎንደር ከተማ ለማስተዳደር የጠዳ ክፍለ ከተማ አካል ነው ማለት ነው። እርቱ ውጊያዎች እያደረግን ስንገኝ በሁሉም ቀጠና ሰዎች ጠላት እየደመሰስን ነው የምንገኘው። አሁን በኛ የበላይነት ውጊያዎች እየተደረጉ ነው የሚገኘው። በቀጣይ ሰዓታት የሚኖረውን ሁኔታ ለውጦች ካሉ የምናሳውቁ ነው ማለት ነው። በሌላ በኩል እንደዚሁም የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አዲስ የተመሰርተው ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑ የማክሰኝት ወረዳን መቆጣጠር የቻለው ደግሞ የጥቁር አንበሳ ክፍለ ጦርና የንስራ በለሳ ቅጣው እጅጉ ክፍለ ጦር ውስን አሃዶችን በማዋሃድ ዋና ጥቁር አስፓልት ላይ የሚገ የሚገኘውን ከተማ በመቆጣጠር ማክሰኝት ከተማን ፖሊስ ጣቢያውን ሰብረን አጠቃላይ ከሰባ በላይ እስረኞችን አስለቅቀናል። ወደ ውጊያው በሱም እንደተጠንክሮ እንደቀጠለ ሲሆን፣ በኛ የበላይነት እየቀጠለ ነው። በሌላ በኩል የአዲስ ዘመን ከተማን መቆጣጠር የተቻለው የመብረቅ ክፍለ ጦርና እንደዚሁም የሻለቃ ፋኔ ክፍለ ጦሮችን በማዋሃድ ነው ማለት ነው። እና ብርቱ ውጊያዎች እያደረግን የምንገኘው። በዚህ ውጊያ መነሻ የሆነን ምክንያት ደግሞ የመጀመሪያው መደበኛ የትግል አካል የሆነ ነው። በሌላ በኩል ደግሞ አገዛዙ አስገዳጅ ሰልፎችን ወከባዎችን በሕዝባችን ላይ እያደረሰ ነው የሚገኙ በአስገድዶ ሰልፍ የማስወጣት አስገድዶ የአደባባይ ትዕይንት ውስጥ ማስገባትና የፖለቲካ ትርኢቶችን ለማድረግ ማለሙን ተከትሎ እየተወሰደ ያሉ እርምጃዎች ናቸው። እርምጃዎቻችን አገዛዙ ከመሰል ድርጊቶች የሚቆጠብ ከሆነ አጠናክረን የምንቀጥለው በከተማም ሆነ በገጠር በየትኛውም ቦታና ሰዓት፣ የትኛውም ማጥቃትና የትኛውም ወታደራዊ እርምጃዎች፣ እንደዚሁም ማንኛውም እርምጃዎች አጠናክረን የምንቀጥል ይሆናል። መሳይ ምናልባት በልዩ ኦፕሬሽን ነው የዛሬው ማጥቃት እየተከናወነ የሚገኘው። ሰራዊታችን በዚህ ልዩ ኦፕሬሽን ተለክተው ተመጥነውና እና ተቆጥረው የተሰጡት ልዩ ተልኮዎች አሉ። እነዛን ተልኮዎች ብቻ አሳክቶ ወደ መደበኛ ቤዙ የሚመለስ ሲሆን እነዚህ ተልኮዎች ደግሞ ቀደም ሲል እንዳልኩ አገዛዙ የወጠናቸውን እና እያደረጋቸው የሚገኙትን ህዝባችን የማሰልቸት የማዋከብ፣ እንደዚሁም ደግሞ አስገድዶ ከትምህርት ገበታቸው ተማሪዎችን ለሰልፍ አስገድዶ የማውጣት የመንግስት ሰራተኞችን ሰርቫንቶችን በሙሉ አዋክቦ በአላለሙት እና ባላሰቡት ባላመኑበት የፖለቲካ መድረክ ተገደው እንዲገኙ በማድረግ እንደዚሁም ደግሞ ልዩ ልዩ ማህበራትንና የህብረተሰብ ክፍሎችን እያዋከበ እያስገደደ አስገዳጅ የፖለቲካ ለመስራት እንቅስቃሴ ማድረጉን ተከትሎ ከህዝባችን በደረሰን ጥሪ መሰረት ይሄን ለመጀመሪያ ምራፍ እየወሰድነ ያለ ነው፣ እንቅስቃሴ ነው፣ ወታደራዊ ልዩ ኦፕሬሽን ተልእኮ ነው። በቀጣይ ግን ቀደም ሲል እንዳልኩ አገዛዙ በጎንደር ከተማ ያሰባቸውን እና በአካባቢው የሚያደርጋቸው ያሰባቸውን የፖ የፖለቲካ ሻጥሮች፣ አስገዳጅ ሰልፎች፣ የአደባባይ ትርኢቶች የማያቆም ከሆነ ህዝባችን ከእንግልስ ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። መሳይ፣ በአሁን ሰዓት የአገዛዙ ሰራዊት በምን ሁኔታ ላይ ነው ያለው? የደረሰበትንስ ጉዳት በተመለከተ ዝርዝር መረጃ ወደኋላ ላይ እንደሚኖር ቀደም ሲል ገልጸሃል፣ ግን በምን ሁኔታ ላይ ነው ያለው? የከተማው ውዝብስ ይሄን ልዩ ኦፕሬሽን ተከትሎ ምን እያደረገ ነው ያለው? እንደ አጠቃላይ የጎንደር ድባብ ምን ይመስላል? ድባቡ የመጀመሪያው ትላንትና ሁለት ተመስገን ጥሩነህን ጨምሮ በርካታ የአገዛዙ ሽመኞች ወደ ቀጠናው መጥተው የማምታቻ ፕሮፓጋንዳ ስራዎችን ለመስራት በከተማው ዘልቀው መግባታቸውን ተከትሎ እየወሰድናቸው ነው ያሉ እርምጃዎች አሉ። እነዚህን እርምጃዎች ተከትሎ ደግሞ ያገዛዙ ሽመኞች በአሁኑ ሰዓት ሻንጣቸውን ጠርንፈው በጣም የተደናገጡበት እየራዱ ያሉበት ሁኔታ እንዳለ ከስፍራው እየደረሱን ያሉ ምንጮች እና መረጃዎች ያመለክታሉ። አሁኑ ሰዓት ያለውን ሁኔታ በተመለከተም በዋናነት ከጎንደር ባሕር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆና ያደረጋችኋቸው ይሄ ኦፕሬሽኑ ህብረተሰቡ በከተሞቹ እና በጥቁር አስፋልት መንገዶች ላይ ጥንቃቄ እንዲያደርግ መልእክት አስተላልፋቸዋል። ምንድን ነው ይሄ በዋናነት መልእክቱ? አዎ የዚህ መልእክት ዋና ዓላማው እንቅስቃሴ የተመረጡ ቦታዎች ላይ እኛ ማጥቃቶች በምናደርግበት ጊዜ እንደተለመደው ጠላት ንጹሐንን አጥቅቶ የሚሄድበት ሁኔታ ስላለ ንጹሐን ለጠላት እንቅስቃሴ ተጋላጭ እንዳይሆኑ ራሳቸውን ጠብቀው እንዲገኙ እንዲንቀሳቀሱ ማሳሰቢያዎችን ሰጥተናል። ማስጠንቀቂያ መልእክቶችን አስቀምጠናል። ይህው በእኛ በኩል ምንም እንኳ በወገናችን ላይ ምንም ነገር እንደማናደርግ ህዝባችን የሚያውቀው እኛም በተደጋጋሚ ህዝባችን የማንጎዳ መሆኑን ቢታወቅም ህዝባችን የምንጠብቅ እንጂ የምንጎዳ እንዳልሆነ የተረ የተረጋገጠ ጉዳይ ቢሆንም አገዛዙ ሰራዊት ግን ብዙ ጊዜ በአውደ ውጊያ የሚደርስበትን ሽንፈቶች ንጹሐንን በገፍ በመግደል በመረሸን ነው የሚያካክሰው፣ ወይም ደግሞ ሀብት ንብረታቸውን በማውደም ነው አጸፋ እርምጃ የሚወስደው፣ እንደዚሁም ደግሞ በማንገላታት በማሰር ስለሆነ ለዚህ ማንገላታትና ችግር እንዳይጋለጥ ወገናችን የማስጠንቀቂያ መልእክት መስጠት አስፈላጊ ነው። በመገኘት ነው ወዛኝ ዶ በመጨረሻም እዛ ጎንደር ያቀናው የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ህዝባችን የበረሃ እርሻ እንጂ የበረሃ ሽፍታ አይፈልግም እያለ ነው። መልእክቱ ለእናንተ ነው። የበረሃ እርሻ ነው ምንፈልገው፣ የበረሃ ሽፍታ አያስፈልግም ሲል ለዚህ ምላሽ በሚመስል መልኩ ነው ይህንን ድንገተኛ ጥቃት የፈጸማችሁት ው ቀደም ሲል እንደገለጽኩል ልዩ ኦፕሬሽኑ በዚህ በተገለጸው ምክንያት ነው እየተደረገ ያለ ሆኖም ግን የተመስገን ጥሩነህ የበረሃ እርሻ ነው የሚያስፈልገው ሲል እየተናገረው ከተሞችን በረሃ እያደረገ ያለው አገዛዝ ይህን የመናገር ሞራሉን ሊኖረው አይችልም። የገጠሩንም ሆነ የበረሃውን አይደለም ከተሞችን ተቆጣጥሮ በአግባቡ ማስተዳደር ያልቻለ በረሃውን ያስተዳድርኛል ሚል ተስፋ ህዝባችን እንደሌለው ይታወቃል። በእኛ በኩልም ይሄ ቅጥፈት ማለቂያ የሌለው ቅጥፈታቸው ያው ደጋግመን እንደገለጽ ነው ሲወገዱ ብቻ አብሮ የሚወገድ እንደሆነ ነው የምንረዳው። በጣም